እመቤቴ ማርያምን ምስል ሰጥሻለሁ፣ ካሸነፍሽ ታወጫታለሽ አለኝ። እውነት ለመናገር ሁሌም ነው የምናገረው አደርጋታለሁ፣ ማውጣቱ ላይ ግን ብዙም አልነበርኩ። ከዛ ብቻ እንደፈለግሽ ግን አውጫት አለኝ። ምስሏን ይዤ ሄድኩኝ። የመጨረሻው ጭንቁ ሰዓት ሲደርስ ግን አስታውሳለሁ፣ ከቀኑ ስድስት ሰዓት አካባቢ ነበር ምሳ ከበላሁ በኋላ ቅጡሯን መስፋት የጀመርኩትና ያ ኦሎምፒክ ላይ በጣም ትፈሪያለሽ፣ ነርቨስ ትሆኛለሽ፣ ስትረስ አለው በጣም የአገር ውድድር ስለሆነ። ልክ ቁጥሯን መስፋት ስጀምር፣ በቃ ዛሬ እንዳወጣሽ አውጭኝ አልኳት። ካላወጣሽኝ፣ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማውቀው፣ እንዳወጣሽ አውጭኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበር። በጣም ከባድ ከባድ ነበር። እኔ በ2019 ላይ አካባቢ አንዳንድ ጊዜ የመንገራገጭ ነገሮች ነበሩ። በዛም ዓመት የበጋዎቹ ውድድር ላይ ትንሽ ወረድ የማለቱ ነገር ነበር እና ኮንፊደንሴንም ትንሽ ሉዝ አድርጌ ነበረ። ግን ጥሩት ነው ን ሰርቻለሁ ግን አሸንፍ ይሆን የሚለው ነገር በውስጤ ነበር እና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው የምነግርሽ። የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኬክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረት ለመሄድም የምትዩ እንግዲህ እንደወደድ ካልኩኝ እየሮትኩኝ ደስ ይላል።